ሰላም እንዴት አላችሁ? ምንወዳችሁና ምናከብራችሁ አድማጮቻችን እንዴት ሰነበታችሁ? አራት ሶስት ሶስት ባህር ዳር ኤፍ ኤም ዘጠና አምስት ነጥብ አንድ ወደ እናንተ የምናደርሰው የበርንሊና የአርሰናል ጨዋታ ነው። አርሰናል ዘንድሮ የሊጉን ዋንጫ ለማሳካት በትክክለኛው መንገድ ላይ ነው የሚገኘው። በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጠዋል። ሀያ ሁለት ነጥብ አለው። ሀያ ሁለት አመት ጠብቆ የሊጉን ዋንጫ ያሳካለ የሚለው ሌላው ትኩረት የሚስብ ነው። ዘንድሮ ምን ያግደዋል? እርግጠኛ መሆን አይቻልም። ሁሉም ነገር በእጁ ያለ ነው። ጥሩም ሳይሆን ያሸንፏል። የስኳድ ደብዙ እጅግ በጣም ጥልቅ ነው። ሚካኤል አርቴታ አራተኛ ተከታታይ አመት ሁለተኛ ደረጃን ይዞ ላለመፈጸም፣ ከዛ ውጭ ባለፉት አመታት የፈጸማቸውን ስህተቶች እንደ ቡድን በራሱም ውሳኔ፣ ያም በትክክል ትምህርት እንደሚሆነው ሁሉም የሚስማማበት ጉዳይ ነው ከ በርሌይ ጋር የሚከናወነው ጨዋታ እንግዲህ በተርፍ ሙር የሚከናወን ነው። ይሄ ጥቅምት ወር ለአርሰናል እጅግ በጣም አስደናቂ ወር ነው። ሁሉም ቡድኖች መንፈሳዊ ቅናት እንዲያድርባቸው የሚያደርግ ወር ነው ያሳለፈው። አርሰናል ሁሉንም ጨዋታዎች አሸንፏል፣ ጥቅምት ወር ላይ ያከናወናቸውን ጨዋታዎች ከዛ በተረፈ ደግሞ ምንም ጎል አልተቆጠረበትም ኦሎምፒያኮስን ሁለት ለባዶ በማሸነፍ ነበር የጀመረው ከዛ በኋላ ዌስታም ዩናይትድን ሁለት ለባዶ በመሀል ኢንተርናሽናል ብሬክ ነበር ከዛ መልስ ፉልሃምን አንድ ለባዶ ከሜዳ ውጪ በክራቨን ኮቴጅ ከዛ አትሌቲኮ ማድሪድን በሻምፒየንስ ሊግ አራት ለባዶ ከዛ በኋላ ክሪስቲያን ፓላስን ባለፈው ሳምንት አንድ ለባዶ በሆነ ውጤት አሸነፈ እንደዚሁም ብራይተንዶ ቫልቤንን በካራባው ካፕ ሁለት ለባዶ አሸነፈ በካራባው ካፕ ጨዋታ ላይ ለመጀመሪያ ጊዜ ከአካዳሚ አድጎ ዘንድሮ ዋናውን ቡድን የተቀላቀለ ተጫዋች ያንን ተጠቅሟል። ብዙ እድል የመሰለፍ እድል ያልነበረውን ኤታን ዋኔሪን በተመሳሳይ ተጠቅሟል። ሌሎች ተጫዋቾች በአብዛኛው በዛ ጨዋታ ላይ እንዲሰለፉ የሚጠበቁ ናቸው ክሪስቲያን ሞስኬራና ክሪስቲያን ኖርጋርድን ጨምሮ ሌላኛው ፔሮ ኢንካፒዬ ግን ደግሞ በዛ ጨዋታ ላይ ሬቴኔዶ ቫልቬን ቀድሞ ሁለት ጎል ማስቆጠር የሚችልባቸውን ግልጽ የጎል ማግባት እድሎችን ፈጥሮ ነበር። የግብ ጠባቂው የፓሪ ዘበላጋ ኳሊቲ ነው ጎል እንዳያስተናግድ ያደረገው። ዞሮ ዞሮ እንግዲህ ኦክቶበር ላይ 12 ጎሎችን አስቆጥሮ ምንም ጎል አልተቆጠረበትም። እጅግ በጣም ልዩ የኦክቶበር ወር ነው ያሳለፈው የቡድን ያ ማርክ። ሌላው ከአርሰናል እንግዲህ ለሊጉ የበለጠ ውጤታማ ጉዞ ለማድረጉ እንደ ጥንካሬ መነሳት ያለበት ነገር ከተለያየ አቅጣጫ ጎል ማስቆጠሩ ነው አስራ አንድ ተጫዋቾች ጎል አስቆጥረዋል በአርሰናል በኩል ማርክ ይሄ ለቡድኑ በጣም አስፈላጊው ነገር ይመስለኛል ከፍተኛ ጎል አስቆጣሪው ጥቂት ጎል ነው ያስቆጠረው ማርክ በሌሎች ቡድኖች ከሱ በብዙ ርቀት ጎል ያስቆጠሩ ተጫዋቾችን ታገኛለ አርሊንግ ብሮታላንድ አስራ አንድ ጎሎች በሊጉ በጣም ብዙ ጎል ያስቆጠረበት ሲዝን ነው። ገና ከወዲሁ ቪክቶሬ ኮሬጅ ነው ከፍተኛ ጎል አስቆጣሪ፣ ሶስት ጎል ብቻ ነው ያስቆጠረው። ማድረግ ያን ያክል ብዙ ነው። ቡድኑ ከተለያየ አቅጣጫ ጎል ማስቆጠሩ የቪክቶሬ ኮሬጅ ጥገኛ እንዳይሆን ያደረገ ይመስለኛል። ይሄ ተጫዋች ብዙ ጎል ያስቆጥራል በሚል እምነት ነው የመጣው ወደ አርሰናል። እንግዲህ በስፖርቲንግ ሊዝበን ያስቆጠረው የጎል መጠን የግለሰብ አይመስልም ከዚህ ወደ አርሰናል ሲመጣ የበለጠ አርሰናል ከዘጠኝ ቁጥር የሚያገኛቸውን የጎል መጠኖች ከፍ እንዲያደርግ ነው ዝውውሩ የተከናወነው። ግን አጠቃላይ ቡድኑ የተገነባበት የማጥቃት መንገድ የኮሬጅ ጎል ባያስቆጠርም ከተለያዩ አቅጣጫዎች ጎል በማስቆጠር በሊጉ የደረጃ ሰንጠረዥ አናት ላይ እንዲቀመጥ ያገዘ ይመስለኛል። በቁጥር በርከት ያሉ ናቸው። አስራ አንድ ተጫዋቾች ማርቲን ዙቢሜንዲ፣ ዩሊያን ቲምበር፣ ቡካዮ ሳካ ሁለት ሁለት ጎሎችን አስቆጥረዋል። ማርክ ከተለያዩ አቅጣጫ መሆኑ ማሳየን ቡካዮ ሳካ የመስመር አጥቂ ነው ብዙ ከጎሎች ጋር የመገናኘት እድል አለው። ስለዚህ የእሱ ሁለት ጎል ማስቆጠር ብዙ ላያስገርም ይችላል። ስድስት ቁጥሩ ማርቲን ዙሜንዲ እና ዩሊያን ቲምበር ተከላካዩ ሁለት ሁለት ጎሎችን አስቆጥረዋል። ከቪክቶር ዮኬሬስ በአንድ ጎል ብቻ ነው የሚያንሱት። ይሄ ቡድኑ ከተለያየ አቅጣጫ ጎል ማስቆጠሩ፣ በደንብ ማጥቃቱ የተዋሃደ ተገማች ያልሆነ ለተቃራኒ ቡድን ተገማች ያልሆነ መሆኑን ጥሩ ማሳያ ነው የሚል እይታ አለ። ማርክ ሌሎች በርከት ያሉ ተጫዋቾች አንዳንድ ጎሎችን ማስቆጠር ችለዋል። አምስት ተጫዋቾች፣ ኤቬሬች ኤዜ፣ ሊያንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ፣ ሚካኤል ሞሬኖ፣ ሪካርዶ ካላፊዮሪ፣ ዴክላንድ ራይስ፣ ጋብሪኤል ማጋሊሽ ማርኪ ተከላካዮች፣ የተከላካይ አማካዮች፣ የመስመር አጥቂዎች፣ የመስመር ተከላካዮች ከተለያየ ፖዚሽን ከግራ ከቀኝ የሚነሱ ተጫዋቾች ጎል ያስቆጠሩበት አይነት የውድድር ዘመን ነው እየተመለከተ ነው ያለነው፣ በአርሰናል በኩል እርግጥ፣ ከነዚህ ከተቆጠሩ ጎሎች በቁጥር በዛ የሚሉት ከቆመ ኳስ የተገኙ ናቸው። የቆመ ኳስ፣ አንዳንዶች አርሰናል የቆመ ኳስ ጥገኛ ሆኗል የሚል መከራከሪያ ማንሳት ይፈልጋሉ። ጠንካራ ጎኑ ከሆነ ጥገኛም ቢሆን የሚያሳስበው አይመስለኝም። ማለት ጨዋታን የሚያሸንፍበት እድል የሚሰጠው አማራጭ መፍትሄ እስከሆነ ድረስ ያ ብዙ የሚያሳስበው አይመስለኝም። በጣም በትኩረት የአርሰናል የልምምድ ሜዳ ላይ ብዙ ጊዜ ከሚሰጠው የልምምድ አይነት መካከል አንዱ ከኒኮላ ዦቨ ጋር የሚሰሩት የቆመ ኳስ ልምምድ ነው። የሚመቱበትን መንገድ የተለያየ ለማድረግ ይሞክራሉ። በርከት ያሉ ተጫዋቾች የአየር ላይ ኳስ ጥንካሬ እንዳላቸውም መመልከት ይችለናልና ጠንካራ አሰልጣኝ ይዟል። በዚህ ኳሊቲ በትኩረት የሚሰራበት አንደኛው የማጥቃት አማራጭ ነው። ውጤታማ እያደረገው ከመሆኑ ጋር በተያያዘ ምናልባት ለሌሎች ቡድኖች የቤት ስራ ሆኗል እንጂ የአርሰናል የቆመ ኳስ ጥንካሬ በአርሰናል እንደ ድክመት የሚነሳበት ምክንያት ብዙ አይታየኝም። ማርክ ማይክል እርቴታ እስኳዱን በአግባብ እየተጠቀመ መሆኑ ይህን ውጤታማ ጉዞ ለማድረግ እድል የሰጠ ይመስለኛል። ማርክ አንተ ስታነሳ እንደነበረው በሳምንቱ አጋማሽ ከብራይተን ጋር በነበረው የሊግ ካፕ የከራባው ካፕ ጨዋታ በርካታ ያሉ ተጫዋቾቹን እረፍት ሰጥተዋል። በርከት ያሉ ተጫዋቾቹን ከሜዳ ውጪ ነው ይሄን ጨዋታ የሚያረገው። ከሜዳ ውጪ የሚደረግ ጨዋታ የተወሰነ ፈተና አለው ማርኪ፣ ከደጋፊው ጫና ጋር ተያይዞ በሜዳ እንደምታረገው ጨዋታ ቀላል አይሆንም። ስለዚህ በርንሊም ቢሆንም የሚገጥመው ግን በፍሬሽ ጉልበት ለመግጠም በርከት ያሉ ተጫዋቾቹን ተጠባባቂ ለማድረግ ወስና፣ በዛም ጨዋታ ኳሊቲ ያለው እንቅስቃሴ አድርጎ ሁለት ለባዶ ማሸነፍ ችለዋል። እስኳዴ ብዙን በእንደዚህ አይነት በካራባው ካፕ አይነት ጨዋታዎች ሲጠቀምበት በጨዋታ ውስጥ ደግሞ የበለጠ እረፍት በሚያስፈልግባቸው ደቂቃዎች ወይም ደግሞ ቡድኑ ጎሎች ባስቆጠረበት ጨዋታ ቁልፍ ተጫዋቾችን ቀይሮ በማስወጣት የደቂቃዎች እረፍት ሲሰጥ፣ ለሌሎች ተጫዋቾች የመጫወት እድል ሲሰጥ፣ ችግር በመጣበት ደግሞ ጨዋታው በፈተነው አጋጣሚ ደግሞ ከተጠባቂው ወንበር ጥራት ያላቸውን ተጫዋቾች እየቀየረ እያስገባ የታክቲክ ለውጥ እያደረገ ሶስት ነጥብ ይዞ ሲወጣ እየተመለከት ነው ያለ እና፣ በዚህ ጨዋታ የስኮት ፓርከር ቡድን ብዙ ሽግግሮችን የሚጠቀም ቡድን ነው። አርሰናል ተጋላጭ አደለም ለእንደዚህ አይነት የማጥቃት መንገድ ማርክ፣ ጥቂት ከተቆጠሩበት ጎሎች ሶስት ጎሎች የተቆጠሩበት በማንቸስተር ሲቲ የተቆጠረበት ጎል ወደ መሃል ሜዳ በተጠጋበት አጋጣሚ የተቆጠረበት ጎል ነው። አረድ ግብሮታላ እንዲያስቆጠረው ስለዚህ ፈጣን ከመከላከል ወደ ማጥቃት የሚደረጉ ሽግግሮችን ለመተግበር ይሞክራል የስኮት ፓርከር ቡድን። የአርሰናል ተከላካዮች ትኩረት ውህደት ያን ያክል የሚፈተን አይመስልም። በዚህ በበርንሊ ላይ ማጥቃትና ሌላ ተከታታይ ጨዋታ አርሰናል የሚያሸንፍበት ጨዋታ ይመስለኛል። ከሁለት ወራት በኋላ አስራ ስምንተኛ ዓመት የልደት በዓሉ ነው የሚያከብረውን አንድሬ ሀሪማን አኑስን በብራይተን ኤንድ ሆቭ አልቢዮን ጨዋታ ተጠቅሟል። ይሄ ደግሞ ሌሎች ተጫዋቾች እረፍት እንዲሰጥ እድል ይሰጠዋል። ማክስ ዶማን እና እንደዚሁም ደግሞ ኤታን ዋኔሪ በዛ ጨዋታ ላይ የተሰለፉ ተጫዋቾች ናቸው። አርሰናል እንግዲህ በዚህ ሰዓት ስለ ዋንጫ ከዋንጫ ውጪ ሌላ የሚያስብ ቡድን እንዳልሆነ ግልጽ ነው። ስለዚህ እንዲህ አይነት ጨዋታዎችን በድል መወጣት ግድ ይላል። በተርፍ ሙር እንደዚህ፣ ሌሎች ደግሞ ዝቅተኛ ግምት የሚሰጣቸው ቡድኖች በሜዳቸው የሚያደርጉት ጨዋታ ሁልጊዜም ቢሆን የበላይነትን የምትወስድባቸው አይደሉም። አንዳንዴ ፈተና ሰጥተው ነው በዚህ ረገድ ቡድን የሚያሸንፈው አስራ ስድስተኛ ደረጃ ላይ የሚገኝ ቡድን ነው። በአስር ነጥብ ከወራጭ ቀጠና ለመውጣት የሚያደርገው ጥረት ሌላው ምናልባት ለአርሰናል ፈተና ሊሰጠው የሚችል ነው። አሰልጣኙ ስኮት ፓርከር እንግዲህ ባለፈው ወልቭስን ከሜዳ ውጪ ሶስት ለሁለት በሆነ ውጤት አሸንፏል። እንግዲህ የሁለቱም አሰልጣኞች ሁለቱም በአማካይ ተከላካይ ቦታ ላይ የሚጫወቱ አሰልጣኞች ናቸው ስኮት ፓርከር ከዚህ ቀደም ሚካኤል አርቴታን በሶስት አጋጣሚዎች ገጥሞ እንግዲህ አንድ ጨዋታ አቻ ተለያይቶ በሁለት ጨዋታ ሽንፈትን መዝግበዋል እስካሁን ማሸነፍ አልቻለም ሚካኤል አርቴታ ከበርንሌይ ጋር በሰባት አጋጣሚዎች ሶስቱን አሸንፏል ሶስቱን አቻ ተለያይተዋል አንድ ጨዋታ ነው የተሸነፈው ሪከርዱ ጥሩ ነው ስኮት ፓርከር ከአርሰናል ጋር በተቃራኒ ባደረጋቸው ሶስት ጨዋታዎች ማሸነፍ አልቻለም አንድ ጨዋታ ተሸንፎ ወደ ጨዋታ ተሸንፎ አንድ ጨዋታ አቻ የተለያየበት ነው። ደካማ መከላከል ነው ማርክ በስኮት ፓርከር ቡድን ውስጥ የምንመለከተው። አስራ ሰባት ጎሎች ተቆጥረውበታል። በልዩ ከዚህ በላይ ጎል የተቆጠረባቸው ቡድኖች ሁለት ቡድኖች ብቻ ናቸው ዌስት ሀም ዩናይትድና ወልቭስ ብቻ ናቸው። ከዚህ በላይ ጎል የተቆጠረባቸው አስራ ዘጠኝና ሀያ ጎል። ከዛ በተረፈ ሶስተኛው ብዙ ጎል የተቆጠረበት መከላከል ነው በርንሊ አስራ ሰባት ጎል፣ ልክ ከኖቲንጋም ፎረስት እኩል አስራ ሰባት ጎሎች ተቆጥረውበታል። በዚህ ደካማ መከላከል የአርሰናልን ማጥቃት መቋቋም ከባድ ይመስለኛል የአርሰናል ቁጥራዊ መረጃዎች እጅግ በጣም አስገራሚ ናቸው ሚሊሻ ካለፉት ስድስት ጨዋታዎች ከሜዳ ውጪ አንድ ጨዋታን የተሸነፈው ከዛ ውጪ ከሜዳ ውጪ ባደረጋቸው ተከታታይ ጨዋታዎች አራት ጎሎችን አስቆጥረዋል ያለፉት አራት ጨዋታዎች ከሜዳ ውጪ ጎል አስቆጥሯል በሊቨርፑሉ ጨዋታ ብቻ ነው ጎል ማስቆጠር ያልቻለው ከዛ ውጪ ሳይሸነፍ ተከታታይ ጎሎችን ያስቆጠረባቸው ጨዋታዎች እጅግ በጣም ብዙ ናቸው። ተከታታይ አስራ አንድ ጨዋታዎች ላይ እንደዚሁ ጎል አስቆጥሯል። ይሄ ቡድን ያለፉትን አስራ አንድ ጨዋታዎች ሳይሸነፍ ተጉዟል። ያለፉትን ስምንት ተከታታይ ጨዋታዎች አሸንፏል። ይሄ ጨዋታውን በድል ለመወጣት በሚያስችል ሁኔታ ላይ እንደሚገኝ ማሳያ ነው። እንግዲህ የበርንሊ አይነት ቡድኖች ሚሊሻ ሁለት ሶስት ነገር ነው ፈተና ሊሰጡ የሚችሉት፣ አንደኛ የቆመ ኳስ፣ ሁለተኛ ይሄ እንደ ፓርኪንግ ዘባስ አይነት አውቶቡስ አቁሞ መከላከል፣ ሶስተኛ የመልሶ ማጥቃት እንቅስቃሴ። ምናልባት በዚህ ጨዋታ ከሊቨርፑል ጋር የተከናወኑ ጨዋታ እናስታውሳለን። በርሌ ከሊቨርፑል በመጨረሻው ሰዓት ላይ በእጅ የተነካ ኳስ ወደ ጎልነት የተቀየረ በፍጹም ቅጣት ምት መሀመድ ሳላ በዛሬው ጨዋታ ላይ አርሰናል ሊገጥሙ የሚችለው ፈተና እነኚህ ሶስቱ ነገሮች ናቸው። የቆመ ኳስ መንቸስተር ዩናይትድ ላይ ጎል አስቆጥሯል። የአቻነቱ ጎል በዚህ አይነት መልኩ የተቆጠረው በርንሊ። ከዛ ውጪ የመልሶ ማጥቃት እንቅስቃሴ ና ፓርኪንግ ዘባስ በቁጥር በዛ ብሎ መከላከል፣ ፈተናውን እንዴት አድርጎ ሊቋቋም ይችላል? አስከፍቶ በመጫወት ካውንተር ፕሬሲንግ በመቋቋም በመጫወት ከዛ ውጪ የቆመ ኳስ ላይ መከላከል ሶስቱን እንዴት ነው ልንመለከት ምንችለው? ብሮን ለአርሰን ማርክ ከመስመር የሚነሳው አጥቂ ፈጣን ተጫዋች ነው። ሌላኛው አንቶኒ ከግራ መስመር የሚነሳው ሌላኛው ተጫዋች በጣም ፈጣን ተጫዋቾች ናቸው። ማርክ አራት ሁለት ሶስት አንድ የበለጠ ወደኋላ በደንብ አፈግፍጎ በጥብቅ መከላከል ጨዋታውን ይጀምራል። ስኮት ፓርከር የሚል እምነት ነው ያለኝ። ማርክ ከአርሰናል ጋር ኳስ ይዞ መጫወት በበርንሊ ደረጃ ያስቀጣል የበለጠ ስህተት እንዲሰሩ ያስገድዷቸዋል። ጫና ውስጥ ገብተው ለመጫወት ወይ ቶሎ ቶሎ እድሎች እንዲፈጠሩባቸው ምክንያት ሊሆን ይችላል። ከዛ ይልቅ በጥብቅ መከላከል ለአርሰናል ማጥቃት ስፔስ ባለመስጠት፣ ጊዜ ባለመስጠት በትኩረት መከላከል ላይ ትኩረት አድርገው የሚጫወቱበት ጨዋታ ይመስለኛል። ከዛ ባሻገር እንደዚህ አይነት ቡድኖች አደገኝነታቸው የበለጠ የአርሰናል ማጥቃት ከሜዳው እንዲርቅ ይገደዳል የበለጠ በጣም በማፈግፈጋቸው ምክንያት። ስለዚህ ከጀርባ ሰፋፊ ስፔሶች የሚያገኙበት እድል ይኖራል። ሽግግር ላይ ጥሩ ቡድን ነው። እነዚህ ፈጣን ተጫዋቾች ለአርሰናል አንቶኒ ና ዚያን ፍሊሚንግ ጎል አስቆጥረዋል። በወልበሱም ጨዋታ ሶስት ለሁለት ባሸነፉበት ጨዋታ እነዚህን ፈጣን ተጫዋቾች እጉቹኩን ጨምሩ፣ እነዚህን ፈጣን ተጫዋቾች በመጠቀም ፈጣን አታኪንግ ትራንዚሽን ልንመለከት እንችላለን። በስኮት ፓርከር የጨዋታ ፕላን ውስጥና የዚህ አይነት የጨዋታ አቀራረብ ይኖረዋል የሚል እምነት ነው ያለኝ። የአርሰናል አንደኛው አድቫንቴጅ እንዲህ በጥብቅ መከላከል ፕላን አድርገው የሚመጡ ቡድኖች በመከላከል ወቅት የሚሰሯቸው ጥፋቶች ይኖራሉ። ማርክ በቁጥር የበዙ ለቆመ ኳስ የሚያጋልጡ የአርሰናል አንደኛው ጥንካሬ ቆመ ኳስ ነው። በዚህ ተጠቃሚ ይሆናል የሚል እምነት ይኖረኛል። የበለጠ ግን የአርሰናል የክፍት ጨዋታ ማጥቃት የሚፈተንበት ጨዋታ ነው የሚል እምነት አለኝ። ጥብቅ መከላከል የሚተገብሩበት የጨዋታ ቅድ ስኮት ፓርከር ይዞ የሚገባበት ጨዋታ ይሆናል የሚል ግምት ስላለኝ የበለጠ ፈጣን የኳስ ንክኪዎች፣ አንድ ሁለት የኳስ ንክኪዎች፣ ድሪብሎች፣ አንድ ለአንድ ተጫዋቾችን ማሸነፍ፣ ተከላካዮችን ማሸነፍ በአርሰናል የክፍት ጨዋታ ማጥቃት ውስጥ የበለጠ አስፈላጊ ኢኳሊቲዎች ናቸው። ብዙ ግን የቆመ ኳስ እድል የሚያገኝበትም ጨዋታ ሊሆን ይችላል የሚል እምነት ነው ያለኝ። አርሰን አርሰናል ለመጨረሻ ጊዜ በተርፍ ሙር ባደረገው ጨዋታ ከሁለት አመት በፊት አምስት ለባዶ በሆነው የማሸነፉ ይታወቃል። ያ ቡድን ግን የአሰልጣኝ ቪንሶ ኮምፓኒ ቡድን ፖሴሽን ፉትቦል የሚጫወት ነው። ለአርሰናል አይነት ቡድኖች የክላስ ልዩነት ስለሚኖር ክፍት ሜዳ ካገኙ የበላይነት እንደሚወስዱ ግልጽ ነው። በርንሊ እንግዲህ ያለፉትን ሁለት ጨዋታዎች አሸንፏል። ሊድስ ዩናይትድ እና እንደዚሁም ደግሞ ውልቭስን። ሌላው ይሄ ቡድኑ በጥሩ አቋም ላይ እንደሚገኝ ማሳያ ነው። አርሰናል አዲስ ካደጉ ቡድኖች ጋር ባደረጋቸው ያለፉት አስራ ሶስት ጨዋታዎች ሁሉንም በድል ተወጥቷል። ተርፍ ሙር ላይ ከተሸነፈ ሀምሳ አመት ከዛም በላይ ሆኖታል። ሁሉም ነገር የሚያደላው ወደ አርሰናል ነው። ቅድም የጠቀስ ነው፣ የመልሶ ማጥቃት እንቅስቃሴ፣ በቁጥር በዛ ብሎ መከላከል፣ እንደዚሁም በቆመ ኳስ። ይሄን ነው ሊያደርጉ የሚችሉት። ምናልባት አርሰናል በዚህ ጨዋታ እስከ ሰባ ሰማንያ በመቶ የኳስ ቁጥር ሊኖረው ይችላል፣ የበለጠ ኳስ ይዞ ስለሚጫወት የዛ ነው ያል። ደግሞ በክፍት የጨዋታ እንቅስቃሴ ጎል ማስቆጠር ካልቻለ በቆመ ኳስ ጎል የሚያስቆጥር ቡድን ነው። የካውንተር ፕሬሲንግ ችግር የለበትም። ለቆሙ ኳሶች መከላከልና እንደዚሁም ደግሞ ተጋጣሚ ቡድን በቁጥር በዛ ብሎ ሲከላከል መፍትሄ አለው በቆመ ኳስ ጎል ማስቆጠር። ስለዚህ የቆመ ኳስን ለሁለት አጋጣሚ ሊጠቀምበት ይችላል። አንድም የተጋጣሚን ቡድን የማጥቃት እንቅስቃሴ በአየር ላይ ኳስ ለመቋቋም፣ በሌላ በኩል ደግሞ በቆመ ኳስ ጎል ለማስቆጠር ያንን እድል ሊያገኝ ይችላል። ከበርንሊ አይነት ቡድኖች ጋር ስትጫወት ከቪክቶር ዮኬሬስ ይልቅ የበለጠ ሀሰተኛ ዘጠኝ ቁጥር ተጫዋች መያዝ ለሰርድማን ራኒንግ እንደዚሁም ለሌሎች የፈጠራ ኳሊቲዎች ያግዛል። በእርግጥ እሱም ወደ ኋላ እየተመለሰ ክፍተቶችን ለመፍጠር ጥረት ያደርጋል፣ ግን ደግሞ ከራሱ የሜዳ ክፍል ላይ የሚወጣ ቡድን አይደለም። አማካይ ተከላካይ ስራ ተጫዋች ነው፣ ስኮት ፓርከር። እንደዚህ አይነት ተጫዋቾች ደግሞ ጫማቸውን ሰቅለው ሲያበቁ የበለጠ ጥንቃቄ የጨዋታ መንገድ እንደሚከተሉ ግልጽ ነው። የመልሶ ማጥቃት እንቅስቃሴ በመከላከል ስትራክቸር እና ኦርጋናይዜሽን እጅግ በጣም የተዋጣለት ቡድን ይዘው እንደሚቀርቡ በተደጋጋሚ ከሌሎችም ተጫዋቾ ከሌሎችም አሰልጣኞች ቀድሞ የአማካይ ተከላካይ ስፍራ ተጫዋቾች ከነበሩ በሚገባ መረዳት ይቻላል። ግን ደግሞ አሁን የኦክቶበር ወርን አካሄድ የማስቀጠል ጉዳይ ነው። አርሰናል 12 ጎሎችን አስቆጥሮ ምንም ጎል ሳይቆጠርበት የወጣበት ሳምንት ነው የኦክቶበር ወር ይሄ ደግሞ የበለጠ በራስ የመተማመን ስሜቱን ከፍ እንዲያደርግ እድል ይሰጠዋል። ከስድስት ጨዋታዎች በኋላ ነው የሁሉ የሆነው ጥሩም ሳይሆን ያሸነፈባቸው የፉላምና የክሪስታል ፓላስ ጨዋታ። በሌላ በኩል ለዚህም ጨዋታ ሊጠቀምባቸው ይችላል ተብሎ ነው የሚታሰበው። ዞሮ ዞሮ እንግዲህ በሀያ ሁለት ነጥብ በሊጉ ደጃ ሰን ደረጃ አናት ላይ የተቀመጠው አርስናል ይህን ጨዋታ ማሸነፍ ነጥቡን ወደ ሀያ አምስት ከፍ እንዲያደርግ እድል ይሰጧል። በተደጋጋሚ እዚህ ቦታ ላይ በተገኘባቸው አጋጣሚዎች የሊጉን ዋንጫ ከዚህ ቀደም ማሳካቱ የሚታወስ ነው። አርሰናል የ2 ሺ ሀያ የ2003 አራት የውድድር ዘመን ከዘጠኝ ጨዋታዎች በኋላ 24 ነጥብ ነበር የሰበሰበው የ2003 አራቱ ቡድን ያንን ዋንጫ ማሳካቱ ይታወቃል። አሁንም ወደዛ የቀረበ ነው። በዛ የውድድር ዘመን 90 ነጥብ ይዞ ነው ዋንጫ የወሰደው ከ26 ድሎች እንደዚሁም ደግሞ አስራ ሁለት አቻ ውጤቶችን መዝግበው ሳይሸነፍ የሊጉን ዋንጫ ያነሳበት ጊዜ እንደነበረ የምናስታውሰው እውነታ ነው። ስለዚህ በዛ አይነት መልኩ እየቀጠለ እንደሆነ በትክክል ማሳያ ነው። ምናልባት መሀል ላይ የሚፈጠሩበት ችግሮች ሊኖሩ ይችላሉ ወይ እርግጠኛ መሆን አይቻልም። የተጫዋቾች የማያቋርጥ ተደጋጋሚ ጉዳት፣ ቅጣት፣ እንደዚሁም ደግሞ ድንገት የአቋም መውረድ የሚያጋጥም ከሆነ ቡድኑ በዚህ በኩል ሊቸገር ይችላል። ምናልባት የማጠቃላይ አይነትም እናንሳው ካለ ሚልሻል ማርክ ምናልባት ቀጣይ ጨዋታዎች ላይ አርሰናል የሚፈተንባቸው ጨዋታዎች፣ በውድድር አመቱ ያለ ችግር ማከናወን የምትችልበት አይነት እድል የለም። ማራቶን ስለሆነ በጣም ረዥም ነው፣ ሰላሳ ስምንት ሳምንት። ስለዚህ እንደዚህ አይነት ወቅቶች ሊመጡ ይችላሉ። የበለጠ አርሰናል በአይምሮ የበለጠ መጎልበት ያለበት ይመስለኛል። እንግዲህ ባለፉት አመታት ዋነኛ ችግሮቹ ቅድም ያነሳቸው ናቸው። በጣም ቁልፍ ተጫዋቾች በጉዳት የሚያጣባቸው ወሳኝ ወቅቶች አሉ። አሁን ላይ ምናልባት ተጫዋቾች ማጣትና የውድድር ምዕራፉ መጠናቀቅ ያለ ተጫዋቾችን በጉዳት ማጣት ቀላል ልዩነት የለውም። ማርክ ከዚህ በወሳኝ ምዕራፍ ተጫዋቾችን በጉዳት ማጣ ከሆነ የቅጣት ጉዳይ አንዳንድ በሆን ተብሎ ሳይሆን በአጋጣሚ የሚገጥሙት የምንመለከታቸው የተዛቡ የዳኝነት ውሳኔ፣ እንደዚህ አይነት ችግሮች ካልገጠሙት በስተቀር ለሻምፒዮንነት የተገነባ ቡድን ይመስላል። ምክንያቱም ያለ ኳስ ያለው ጥንካሬ በደንብ በዚህ ውድድር ዘመን ደግሞ ተሻሽሎ ተመልክተነዋል። ቡድኑ ኳስ ያጣ ያለው ጥንካሬ ብዙ እድል የማይፈጠርበት አይነት ትኩረትም ኳሊቲም ያለው ቡድን ነው የተመለከት ነውና በዚህ አንጻር ከመዘነው የማይክል አርቴታ ቡድን በዚህ የውድድር ዘመን የሚገጥሙትም ፈተናዎች እየተቋቋመ ጠንካራ ተፎካካሪ መሆን የሚችልበት ሲዝን ይመስላል። ካራገር እንደሚለው ሌሎች ቡድኖች መዳከማቸው እዚህ ላይ ተደምሩ ተፎካካሪ ቡድን አልመሰሉም። አሁን ሌሎች ቡድኖች የበለጠ ለአርሰናል የሚያሰጋው የእርሊንግ ብራውት ሃላንድ ኢንዲቪጁዋል ፐርፎርማንስ ነው ከተገነቡ ቡድኖች ይልቅ የሚል አስተያየት ሰጥቷል። ካራገር ና እኔ በዚህ ሀሳብ እስማማለሁ። ሌሎች ቡድኖች ፍጹም ጥሩ ያልሆነ ጊዜ ከማሳለፋቸው ጋር አርሰናል በዚህ ተጠቃሚ የሚሆን ይመስል። በፕሪሚየር ሊጉ ታሪክ አርሰናል ከዘጠኝ ጨዋታዎች በኋላ ሀያ ሁለት ና ከዛ በላይ ነጥቦችን ሲሰበስብ ዘንድሮ ለሰባተኛ ጊዜ ነው። ግን ዋንጫ ማሳካት የቻለው በአንድ አጋጣሚ ሁለት ሺ ሶስት አራት የውድድር ዘመን የሌላ ትኩረትን የሚስብ ጉዳይ ነው። እናንተስ በዚህ ጨዋታ ዙሪያ ምን አስተያየት አላችሁ? ሀሳብ፣ አስተያየት አድርሱን። ሰብስክራይብ አድርጉ። እንዲህ አይነት መረጃዎችን በየጊዜ ወደ እናንተ እናደርሳለን። ለነበረን ቆይታ ከልብ እናመሰግናለን።